ዳጣ እናቷን አገኘች። ዳጣ እናቷ ሰላም መሆኗን አወቀችም። ዳጣና ሰላም እናትና ልጅ መሆናቸውን ሲያውቁ በእንባ ተራጩም፣ እጅግም ደስ አላቸው። ሰላም ጤና ይስጥልን። የተከበራችሁ የተወደዳችሁ አድማጭ ተመልካቾች፣ ወደዚህ ቻናል ቤተሰቦች እንደምን አላችሁልን? እንኳን ወደ ዮሃና ዩቲዩብ ቻናል በደህና መጣችሁ። ይህ የዮሃና ዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እና ክሮታዬ ግብዣዬ ነው። ቪዲዮ ላይክ ማድረግ እንዳትረሱ፣ ሃሳብ አስተያየታችሁን በኮሜንት በመስጠት ስለምታበረታቱንም ጭምር አመሰግናችኋለሁ። ከባለፈው ክፍል የቀጠለ የዳጣን ድራማ ነው በዚህ ቪዲዮ ይዤ መጣሁት። እጅግ በጣም ደስ የሚል ዜና ነው። ዳጣ እናቷን አግኝታለች። እናቷ ማን መሆኗን አውቃለች። በዚህም እጅግ ተደስታለች። ዳጣ እዛ ቤት ከመጣች ጊዜ ጀምሮ ሰላም ሰላምና ዳጣ በተገናኙ በተያዩ ቁጥር አንዳቸው ለአንዳቸው ያላቸው ስሜት ፍቅር እጅግ የተለየ ነው። ከውስጥ የሚሰማቸው ነገር ነበር። ዳጣ ከሰላም ጋር ጊዜን ማሳለፍ ትፈልጋለች። በሰላም እቅፍ ውስጥ መሆን ትፈልጋለች። አብራ መተኛት ራሱ ትጓጓም ነበር። እናም ከእሷ ጋር ማውራት መነጋገር እሷን ማገስ ከእሷ ጋር የተለያዩ ነገሮችን አብሮ ዲስከስ ማድረግ እጅግ ያስደስታት ነበር። ሰላምም እንዲሁ ዳጣን በጣም ታቀርባት ነበር። ስታያትም በስስት ነው የምታያት። ስለ ዳጣ ህይወትም ማወቅ ትፈልግ ነበር። ዳጣም እንዲሁ ስለ ሰላም ህይወት ሁለቱም አንዳቸው የአንዳቸውን ህይወት ማወቅ ይበልጥ መተዋወቅም ይፈልጉም ነበር። እናም ይጠያየቁም ነበር። ዛሬ ጊዜው አይደለም፣ ቆይ ጊዜው ሲደርስ፣ እንዲሁም ደግሞ ታሪኩ እጅግ ረጅም ነው፣ አንድ ቀን በሰፊው እንነጋገራለን፣ አወጋሻለሁ፣ ታወጊኛለሽ እየተባባሉ እየቆዩ እስከዛሬ ደርሰው ነበር። በዚህ ክፍል እንደተመለከት ነው ሰላም ዳጣን ስለ ራስሽ ሕይወት እነግርሻለሁ እያልሽ ብዙ ቆይተሻል። ዛሬ ግን አለቅሽም፣ ስለ ራስሽ ሕይወት አንድ ሳይቀር ትነግርኛለሽ ብላ እንግዲህ በሰፊው ቁጭ ብላ ልታደምጣት እንዲሁም ደግሞ ስለ ዳጣም መልካም መልከ መልካምነት ቆንጆ ስለ መሆኗ፣ አበጌል የምትቀናብሽ አንቺ ስለምትበልጫት ነው፣ ቆንጆ ነሽ እንዲህ ነሽ እያለች እንግዲህ እንደ እናት እናት ልጇን እንዴት ነው የምታሽ ሞኖ ነው በዛ አይነት እይታ እያየቻት ሞራሏን ይበልጥ እያነቃቃች እያበረታታቻት እንዳትከፋም እያጽናናቻት በዛ ሂደት ከቆዩ በኋላ እንግዲህ ሰላም በይህ ንገሪኝ ስትል፣ እህ ብላ ማድመጥ ጀምራ ነበር። ዳጣም እንግዲያውስ እሺ እነግርሻለሁ ብላ አንድ ሳይቀር ስለ ራሷ ታሪክ ስትነግራት ነበር። ዳጣ የት እንደተወለደች በውል አታውቅም። ነገር ግን ተጥላ እንደተገኘች ከዛም በኋላ በጎዳና እንዳደገች የጣላት ማን መሆኑን እንደማታውቅ የተወለደችውም እንዲሁ የት መሆኑን እንደማታውቅ እናቷን፣ አባቷን እንደማታውቅ እናም በዚህ ሂደት 18 ዓመት በሙሉ እንደቆየች ከዛም በኋላ አሁን በቅርብ ግን አባቷን እንዳወቀች አባቷም ደግሞ ያው የጣላት ራሱ እንዳይደለ እንደነገራት የጣላት ወንድሙ መሆኑን እናም የተወለደችው በምን አይነት ሁኔታ እንደሆነ ዳጣ ያው ዲቴይል ለሰላም ነግራት ነበር እና ሰላምም በሕይወቷ የምትጠብቀው አንድ እውነት አለ፣ የራሷ የሆነ ታሪክ አለ። እናም ተመስጣ ዳጣን ሰላም እያደመጠቻት ነበር። እናም በምታደምጣት ሰዓት ታሪኩ የምትነግራት ታሪክ በእርግጠኝነት የራሷ የሆነ ታሪክ ነው። ከራሷ ታሪክ ጋር የሚገናኝም ነው። እናም አባቷ ማን መሆኑንም ጭምር በሚስጥር ለሰላም ዳጣ ነግራት ነበር። ምክንያቱም እንደሚታወቀው በድራማም ላይ እንደተመለከት ነው። ዳጣ ከዛ ቤት ውስጥ የምትወዳቸው ናታንን ሰላምን ውሃንን ቢሆንም ከአባቷ ጭምር ነገር ግን ስለ አባትነቱ አባቷ አቶ ደረጀ ስለመሆኑ ከአቶ ደረጀ ውጪ ያው ማንም የሚያውቅ የለም ይህንን ጊዜው እስኪደርስ በሚስጥር ያዢ ጊዜው ሲደርስ እውነት ሁሉ ነገር እስኪገለጥ ድረስ እናትሽንም እስክታውቂ ድረስ ታግሺ እና ብሎ ነበር በዚህ ሂደት ነበር ያለችው ስለሆነም ያንን እውነቱን የምታውቀውን እውነት አባቷ መሆኑን ይሄን ይሄን እንግዲህ ለምትቀርባቸው ለሰላምና ለናታንም አልነገረችም። ናታንም እንዲሁ አልፎ አልፎ የሚጠይቃት ነገር ነበር። እንዲሁም ሲያያትም ራሱ የሚረዳው ነገር ነበር። እናም አንተ ጠንቋይ ነህ እንዴ በትርፍ ጊዜ ጠንቋይ ተቀልባለ እንዴ እስክትለው ድረስ እንግዲህ እንዲሁ እየተረዳት ያው ሳይኮሎጂ ተረድቷት ስለ እሷም እየነገራት እየጠየቃትም ነበር። እና እሷም ተገርማ በንግግሩ ያው ከራሷ ህይወት ጋር የሚገጥም ነገር፣ ትክክለኛ የሆነ ነገር ሲጠይቃት ግን ያው በዝምታ አልፋም ነበር። አሁን ላይ ግን ለናታንም ነግራለች። ናታንም እጅግ ነው የተደሰተው፣ ምክንያቱም የዳጣ ደስታ ከሚያስደስታቸው አንዱና ዋነኛው ነው። እናም ሰላምም ያው ለናታን የውስጧን ትነግረዋለች። ስሜቷን፣ ሀሳቧን ሁሉ አንዳንድ ሚስጥሮቿን ታጋራዋለች ለናታን። እንዲሁም ናታንም እንዲሁ ለእሷ ያጋራታል፣ ያዝንላታልም፣ ይረዳታልም። እዛ ቤት እስካለ ድረስ በጣም የሚረዳት የሚያዝንላት ሰው ነው ናታን ለሰላም። ስለሆነም ውስጥ ለውስጥ የሚነጋገሩ፣ የሚናበቡ፣ እርስ በርስ የሚረዳዱም አይነት ሰዎች ስለሆኑ ለእሱም ጭምር እንግዲህ ነግረውት ነበር እና እሱም እጅግ በጣም ተገርሞም ተደስቶም ነበር። ያልጠበቀው ነገር፣ ነገር ግን የገመተውም ነገር ነበር። እናም በቤቱ ያለችው አቤጌል ግን የእነሱን ሁኔታ አይታ ምን እየተካሄደ እንደሆነ ባታውቅም ነገር ግን ሁኔታቸውን አይታ ስትገላምጣቸው በአትኩሮት ስትመለከታቸውም ነበር። እንግዲህ የዳጣን እዛ ቤት መምጣት የማትፈልገው አቤጌል እንዲሁም ደግሞ የሰላምንም እዛ ቤት መቆየት አሁን ከቅርብ ጊዜ ወዲህ እየፈለገች አይደለም። መቼ ነው ከዚህ ቤት የምትሄጅ ሁሉ ስትል ስትጠይቃት ነበር። አስቢበት መሄዳለሁ ብለሽ ነበር፣ ለምንስ ሀሳብሽን ቀየርሽ? ከዳጣ ጋር አንቺ የሚያገናኝሽ ነገር ምንድን ነው ስትላትም ነበር። እንደተመለከት ነው። ምክንያቱም ዳጣ ከቤት ስትሄድ አንቺም ልትይ ተነስተሽ ነበር። አሁን ደግሞ እሷ ስትቀር ስትመለስ፣ አንቺም ሀሳቤን አንስቻለው ማለትሽ ምን አስበሽ ነው እያለች እንግዲህ። በቤት ውስጥ የሚገርም ሰው ናት አቤጌል። እንደተመለከት ነው። ለዳጣ ብቻ ሳይሆን ቅናት ያለባት ከሰላም ጋርም እንዲሁ ምክንያቱም ያው ሰላምን ቢሆን ለዳጣ ፍቅር ስላላት ዳጣን ስለምታቀርባት እጅግ ትቀናለች። እንግዲህ የእሷን ፍቅር ማንም አይወስድባትም። ለእሷ ሁሉም ሰው ለእሷ ያለው ቦታ አለ። ለዳጣ ያለው ቦታ እንዲሁ የተለየ ነው። ነገር ግን የእሷን ፍቅር ሁሉ፣ የእሷን ቦታ፣ የእሷን ክብር ሁሉ የቀማችባት ይመስል እንግዲህ ዳጣን እንደ ባላንጣ ነው የምታያት። ዳጣ ግን በንጹህ ልብ በእህትነት የምትወዳት እህቷ ናት። እህቷ መሆኗን እንግዲህ ባታውቅም እሷ ግን እንደ እህት ስለሆነ የምታያት በፍቅር ነው የምታያት። በዶላን ሁሉ አታይም፣ በፍቅር አይን ነው የምታያት እና የምትበድላትን የምታደርጋትን ነገር ሁሉ በፍቅር ሸፍና ነው እንግዲህ የምታያት። እና ሲብስባትም ነው ከዛ ቤት ባለፈው እንግዲህ የመውጣቷ ምክንያት ምክንያቱም ካልወጣች ከቆየች ምናልባት ትጎዳት እንደሆን ማይሆን ነገር እንዳይፈጠር ከዚህ ሁሉ ቦታ ብሄድስ ብላ ወስና የወጣች እንደሆነ የምናስታውሰው ነው። ከዛ ውጭ ግን በአጠቃላይ በቤቱ ላለው ሰው ሁሉ ትልቅ ፍቅር አላት ዳጣ። ምክንያቱም በህይወት ዘመኗ ስትመኘው ስትፈልገው የነበረውን ነገር ነው እንግዲህ ከአስራ ስምንት ዓመት በኋላ ያገኘችው። ስለዚህ በውስጧ ምን አይነት ቅምቂም ሊኖር ይችላል እንግዲህ እየተበደለችም ችላ እየተገፋችም ችላ። አሁን ቀጣይ ጥያቄዋ የነበረው ፍላጎቷ፣ የውስጧ ዋና ጥያቄ የማንነት የእናት ጥያቄ ነበር። ያም ተመልሶላታል። በዛ እጅግ ተደስታለች። ያው እኛም እንደ ኦዲየንስ ገምተን ነበር እናቷ ሰላም ስለመሆኗ ገና ራሱ ድራማው ሲጀምር ራሱ ገምተን ነበር። እና ሲጀምር ሲቀጥል ደግሞ መልካቸው ራሱ ይመሳሰላል። እናትና ልጅ ነው የሚመስሉት። በቃ በሁሉም ራሱ የሆነ አንድ የሆኑ ናቸው እና ሲቀጥል ደግሞ ልብ ለልብ የመፈላለግ ጋቸው ነገር በጣም የሚገርም ነው እና እኛም ደስ ብሎናል። ምክንያቱም ይህ ትልቅ መልስ ነው እንግዲህ ትልቅ የህይወት መልስ ለዳጣ ተመልሶላታል። እና በጣም ደስ ብሎናል። በቀጣይም ደግሞ እንግዲህ ከናታን ጋር ዳጣ አብራ እንደምትሆን ግምታችን ነው። ናታን ዳጣን ይወዳታል። ያው ዳጣ ለናታን የፍቅር ስሜት ባይኖራትም እንደ ወንድም ብታቀርበውም እሱ ግን በፍቅር ነው የሚያስባት እና ሰላምም ደግሞ ዳጣ ትሻልሃለች ስትል ነበር። ምክንያቱም ንጹሕ ልብ ያላት ሰው ናት። ምንም ክፋት የለባትም። ባህሪዋ ቀለል ያለ የምትመች በቃ ለትዳር የምትሆን አይነት ሴት ናት እያለች እንደውም ስታበረታታው ነበር። እሱም ደግሞ ሳያስበው ያው ስሜቱን እውነት ነው እያለ ሲገልጽ ነበር። ምክንያቱም ከውስጡ ያለውን ስሜት እንግዲህ ሰው ቢደብቅም አይችልም እና ሲንጸባረቅበት ነበር። ለዳጣ ልዩ ቦታ ፍቅር አለው። ከዳጣ ጋር አብሮ መቆየት አብሮ ማሳለፍ በጣም ያስደስተዋል። ክፍሉም እንድትገባም ይፈቅዳል። ነገር ግን አቤ ጌሊያው እሱን ትወደዋለች ትፈልገዋለች። እንዲሁ በፈጣጣም እንግዲህ ጠይቃው ነበር፣ አብሬ ምንድነው ለፍቅር ብላ ጠይቀዋለች፣ እወድሃለሁም ብለዋለች። እሱ ግን ሲጀመር ምንም በሱ ውስጥ ፍቅር ስለሌለ፣ ስለማይፈልጋት፣ ባህሪዋም ስለማይመቸው በጭራሽ የማይሆን ነገር ነው ብሎ ቆርጦ ነግሯታል። እሷ ግን አሁንም ተስፋ አልቆረጠችም። እናም ናታን ልብ ግን ያው ከዳጣ ጋር ነው። እንደ ፍላጎቱም ተሳክቶለት ከዳጣ ጋር ሆኖ እንደ ሰላም ምኞትም እንግዲህ ናታንና ዳጣ አብረው ሆነው ያው ሰላም የዳጣ እናት በመሆኗ ቤቱ እንግዲህ ምናልባት ይህ ሚስጥር ሲታወቅ ቤቱ ሊረበሽ ይችላል። ያንን ነገር ግን ያው በሚስጥር ይዘው አቶ ደረጀንም እንግዲህ አሳውቀው በቀጣይ እንዴት እንደሚሆን የቤቱ ሰላም ሳይናጋም በጥበብ ነገሮችን የሚፈቱበት ሊሆን ይችላል የሚል ግምት አለን። እንግዲህ በቀጣይ ክፍሎች የምናየው ነው የሚሆነው። በዚህ ክፍል እንግዲህ ተመለከት ነው እየነን ይመስላል። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። በያላችሁበት ና ሁን ብለን ባይ ባይ።